የማዕከላዊ ኢትዮጵያ ክልል ቴክኒክና ሙያ ትምህርትና ስልጠና ቢሮ ኃላፊ አቶ አሰፋ ደቼ በምክክር መድረኩ ላይ እንዳሉት ወጣቱ ትውልድ በክህሎቱ ብቁ በማድረግ ተጠቃሚነቱን ለማሳደግ እየተሰራ ነው። የስልጠና ሂደቱ ጥራትና የማዕከላቱ ውስጣዊ ብቃት ለማሳደግ ከሌሎች ባለድርሻ አካላት ጋር ተቀናጅተው በመስራታቸው በዘርፉ ተቋማቸው በሀገር አቀፍ ደረጃ ግንባር ቀደም አፈጻጸም ካላቸው ተቋማት አንዱ ሊሆን መቻሉን ጠቁመዋል። ወጣቱን ለውጭ ሀገር ስራ ስምርት ሊያዘጋጅ በሚችል መንገድ ስልጠና እየተሰጠ ነው አይደለም የሚለውን ማየት እና መፈተሽ ያስፈልጋል ማለት ነው። ከዚህ ጋር በተያያዘ ኦልሞስት እንደ ክልላችን በዚህ መንገድ ወጣቶቻችንን ስልጠና እየሰጠን ያለንበት ሁኔታ አለ። በዚህም ሂደት የመጡ ውጤቶች አሉ። የሴክተሩ ቁልፍ ተልእኮ ስልጠና መስጠት መሆኑን የገለጹት አቶ አሰፋ ከዚህ ቀደም ይስተዋሉ የነበሩ ክፍተቶች በድጋፍና ክትትል በማስተካከል የተሻለ ውጤት በማስመዝገባቸው የወጣቱ የስልጠና ፍላጎት ከጊዜ ወደ ጊዜ እያደገ መምጣቱን ጠቁመው ተግባሩ ተጠናክሮ እንደሚቀጥልም አመላክቷል። አመራሩ በተለያዩ መድረኮች ወጣቱን እያገኘ ወጣቱን ስልጠና እንዲወስድ ስልጠና ውስጥ እንዲያልፍ ራሱን በስልጠና እንዲያዘጋጅ የማድረግ ስራ በተለያየ መንገድ ሲሰራ ቆይቷል። ይሄንን መነሻ ባደረገ ደግሞ ወጣቱ ወደ ተቋሞቻችን መጥቶ ስልጠና እየወሰደ ነው። የቢሮ ምክትልና የተቋማት አቅም ግንባታና ስልጠና ዘርፍ ኃላፊ አቶ ሰለሞን ፈርሻ በበኩላቸው የውጭ ሀገራት የስራ ስምሪት የተመለከተው መድረክ ዜጎች ክብራቸውና ጥቅማቸው ተጠብቆ በህጋዊ መንገድ እንዲሰማሩና ተግባሩ ይበልጥ እንዲጠናከር ተቋማዊ ክህሎት መር የስራ እድል ፈጠራን ለማስረጽ ያግዛል ብለዋል። በክልሉ 12 የመንግስት ኮሌጆችና 24 የግል የውጭ ሀገራት ስራ ስምሪት ማሰልጠኛ ማዕከላት መኖራቸውን ያነሱት አቶ ሰለሞን 71 ሺህ ዜጎች ስልጠናውን መውሰዳቸውንና ከነዚህም ውስጥ 26 ሺህ ሰዎች በተለያዩ የውጭ ሀገራት የስራ እድል እንደተፈጠረላቸው በማመላከት ሌሎችም የእድሉ ተጠቃሚ እንዲሆኑ ግንዛቤ መፍጠር እንደሚገባም ጠቁመዋል። ክልላችን በርካታ ዜጎች ተጠቃሚ ለማድረግ እየተሰራ እየተሰራ ነው ያሉት ወደ 12 የመንግስት ኮሌጆች የፕሮግራም ምዝገባ ፈቃድ አግኝተው ስራው እየሰሩ ነው። በግሉ ዘርፍ ደግሞ 24 ማዕከላት የፕሮግራም ምዝገባ ፈቃድ አግኝተው ስልጠናው እያሰለጠኑ ነው ያሉት ማለት ነው። ለውጭ ሀገር የሚሄዱ ዜጎች በአግባቡ ክህሎት ጨብጠው ብቁ ሆነው ስራ እንዲሰማሩና ስራ ላይ ከተሰማሩ በኋላ ደግሞ ሰብአዊ መብታቸው፣ ክብራቸው እንዲጠበቅ ለሀገርም ደግሞ ማበርከት ያለባቸው አስተዋጽኦ ማበርከት የሚችሉ ዜጎች ሆነው እንዲሄዱ እድል ለመፍጠር ነው። ስልጠናዎች ጥራታቸውን የጠበቁና ክህሎት መር እንዲሆኑ ከማድረግ ባሻገር ወደ ውጭ ሀገራት ለስራ የሚሰማሩ ዜጎች የየሀገራቱ የአኗኗር ዘዬ እንዲሁም ቋንቋን መሰረት ያደረጉ ስልጠናዎች ወስደው ወደ ስራ እንዲገቡ በማድረግ ክብርና ጥቅማቸው እንዲከበር እየተሰራ ነው ብለዋል። ዜጎች አጠቃላይ ነገሩ ያገናዘበ የተዘጋጀ ስታንዳርድ ስልጠና አለ። በዛ መሰረት ሰልጥነው ስራ እንዲሰማሩና ስራ ላይ ከተሰማሩ በኋላ ደግሞ ተዘጋጅተው እንዲሄዱ እድል ለመፍጠር ነው። በሂደቱም ባለድርሻ አካላት በሙሉ ማበርከት ያለባቸው አስተዋጽኦ ማበርከት እንዲችሉ በተለይ ኢኮኖሚካሊ ተጠቃሚ እንዲሆኑ ለማስቻል ታስቦ እየተሰጠ ያለ ስልጠና ነው። የሃዲያ ዞን ቴክኒክና ሙያ ትምህርትና ስልጠና መምሪያ ኃላፊ አቶ ተስፋዬ ርስቴና የወራቤ ፖሊቴክኒክ ኮሌጅ ዲን አቶ ቡላድ ናሞዝ ከመድረኩ ተሳታፊዎች መካከል ይገኙበታል። በሰጡት አስተያየት ዜጎች ወደ ውጭ ሀገራት ለስራ ሲሰማሩ ምንና እንዴት መስራት እንዳለባቸው በቂ ክህሎት እንዲጨብጡ ከማስቻል ጎን ለጎን ልምድ ለመለዋወጥና ጠንካራ አፈጻጽሞች ለማስፋት እንዲሁም ጉለቶችን ለመሙላት የመሰል መድረኮች ሚና ጉልህ ነው ብለዋል። ልጆቹ በደንብ ሰልጥኖ ሄዱ አንደኛ ለራሳቸውም ለሀገራቸውም ለቤተሰቦቻቸውም የሚጠቅም ነው። በዋናነት ቴክኒክና ሙያ ተቋም የተቋቋመው ይሄን ከመከላከል ወደ ውጭ ሀገር የሚሄዱ ልጆች ኪሎት እንዲያገኙ እውቀት እንዲያገኙ ጥረት አለ። ስልጠና መስጠት ነው። ይሄ መድረክ በየጊዜው በዚህ ዘርፍ ላይ ስራ ላይ በነበሩት ሂደቶች የነበሩ ጥንካሬ ጎኖች ምንድናቸው፣ ክፍተቶች ምንድናቸው ናቸው የሚለውን ያጠነጠነ ነው ማለት ነው። በየጊዜው እየተመካከርን ያሉንን ጥንካሬዎች እያጎላን የነበሩን ክፍተቶች እያሟላ ያለ ነው። በመድረኩ በክልሉ የሚገኙ የመንግስት ቴክኒክና ሙያ ተቋማትና የግል የውጭ ሀገር ስራ ስምሪት ማዕከላት፣ የዞንና ልዩ ወረዳ ተጠሪዎች ተሳትፈዋል።